አብረን እንድናደር ፈልግ ነው። ሰው ባታከብር ሰላም አታከብርም። ሰላም እንዴት ናችሁ? የናፍቆት ፕላስ ዩቲዩብ ቻናል ተከታታዮቻችን ቤተሰቦቻችን እንዴት ናችሁልን? ያው እንግዲህ ዛሬ እንደተለመደው እንደ ሁልጊዜ ከዮናይል ጋር መጥቻለሁ። አለው እኔም አለው የተንኮላይ ተባባሪ አጋዥ ለመሆን ተዘጋጅቼ መጥቻለሁ። እንዴት ነው ፈርጠም ጥንካሪ እንዳያሳስብሽ ብቻ። የዛሬው ፍራንክ ለየት ያለ ነው። ትንሽ ዝግጅት ይፈልጋል። እስኪ ብቻ ግን እንደኔ ሀሳብ ለምን ፕራንኩን ሰርፕራይዝ አነቸው? ፕራንኩን ሰርፕራይዝ እናድርጋቸው፣ አንንገራቸው። እንደኔ ትንሽ ሶስፔንሱ ነው ዋናው። ከላይ ከላይ ሀሳቡ እንንገራቸው አሳባዋ ምን መሰላችሁ? እኔ እንኳን ያደርለው የኔ ሐሳብ አይደለም። አረ ምንም አታባበል። እዚህ አሁን ቀጣይ እኔን እንዲሰሩልኝ ነው። ኦ አይደለም፣ አታባበል። አብረን ያስብ ነው ብለህ አውራ እንዴ! እኔ አግዘኝ ብለሽ ጠርተሽ ጭራሽ የኔ ሐሳብ ነው ይላል። አኔ እኔ ብቻ እንትልባል ነው እንዴ? እሺ፣ አሳቡ አሳሽ፣ ሐሳባችን ምን መሰላችሁ? ሚኪን ሚኪን ወይ ፊሽን፣ አንዳቸውን እየጠበቅናቸው ነው። ሰራ አለን እዚህ እና የቲክቶክ ቪዲዮ ነው ብለን እሚጠራ ናቸው። ልክ ሲመጡ ቪዲዮ የመጀመሪያው ሲን የሚቀረጸው እናንተ ከወንበር ጋር ታስራችሁ ያለ ሲን ነው። የመጀመሪያው የድራማው ሲን እናሳምናቸዋለን፣ እናሳምናቸዋለን። በቃ ዋናው መግቢያው ፖይንቱ ነው ይሄ። ከዛ ምን እንደምናደርጋቸው እንግዲህ፣ አዎ፣ ከዛ በኋላ ምን ሊፈጠር ይችላል የሚለውን አብረን ነው አብረን። ቪዲዮውን እስከመጨረሻው አብራችሁን ከቆያችሁ ትዝናኑበታላችሁ በእርግጠኝነት። ቆንጆ ፕራንክ ነው የምንሰራቸው። ሰራቸው ካሰርናቸው በኋላ ምን እንደምናረጋቸው የምር ትደሰቱበታላችሁ። ቪዲዮን እስከ መጨረሻው እያያችሁ ሰብስክራይብ እያረጋችሁ አብራችሁን ብትቆዩ ትዝናኑበታላችሁ። አይመስልሽም? ኧረ ይመስለኛል። እና በዚያ አጋጣሚ ፊሽ እና ሚኪ ከሁለት አንዳችሁ ነው የምናረገው እና እየተበቀልኳችሁ እንደሆነም ቁሺ፣ ሌላ ጊዜ እኔ ላይ እንትን ለማለት ምናምን እንዳሞክሩ እኔ አደገኛ ሰው ነኝ። እውነቴን ነው የምላችሁ። ጉሮን ጉሮን ደይና ጉሮላው። እንዴ ይገርማ፣ ሰው እኮ ነው። እና እንደዛ ነው ሀሳባችን። በቃ እናንተ አብራችሁ ታዩታላችሁ። ከነ ከቪዲዮን ስታዩ እስከ መጨረሻው ምን እንደሆነ ሀሳቡ አብራችሁ ታዩታላችሁ። እስከ መጨረሻው ቪዲዮ ሰብስክራይብ እያደረጋችሁ በጣም ቀንሰው ቪዲዮን ከሚያዩ ሰው አብዛኛው ፐርሰንት ሰብስክራይብ ሳያደርግ ነው የሚያየው እና ሰብስክራይብ አድርጉ። የሁላችንንም አካውንት ሰብስክራይብ እያደረጋችሁ የፕላስ ፋሚሊን ብትቀላቀሉ ትዝናናላችሁ። በደንብ ነው የምትዝናኑ። ትርፋማ ነው የምትሆኑት። ጠብቁን፣ እንወዳችኋለን። ኮፒ ሊንክ እያደረጋችሁ የዚህ ቪዲዮ ጀምሩ ያደረጋችሁ፣ እንወዳችኋለን። ና ሰብሰብ ብለው ቋሳቡ ምንድነው? የቲክቶክ ቪዲዮ ነው፣ ግን ቢሃይንድ ዲ ሲን ዝም ብዬ ለዩቲዩብ ኦኬ። እንዴት በምን አይነት ሃስል ውስጥ እንደምናል ለማሳየት ያን እንትና ሲኑ ሲጀምር ማለት ነው። ይህን ካራክተር ማን ይስራው? እንትን ነው መጀመሪያ ሲኑ ስለዚህ መጀመሪያ መጀመሪያ ሲኑን በዚህ እንቅረሰው። ታስሮ የሚጀምረውን ነገር እናርገው። መጀመሪያ መጀመሪያ ታስሮ የሚጀምረውን እናርገው ይሻላል። እሱ በቃ ወደ ሌላው ታስሮ

እንዳያስደግመን ነው። እንደገና ቀረጸው። ካራክተሩ ላይ እንትን የለም፣ ስልክ የለም። እንግዲህ ነው ስልክ የመጀመሪያው ሲን ሲል ምን ጀመረው፣ ከመላጨው ከመላጨው ከምላጭ ምርጫ ነው የሚሰጠው። ወይ ፀጉርህን በዚህ መላጭ ላጨዋለን፣ ወይ ደግሞ ያሉት ስልክ ላይ ያሉትም ኮንታክቶች እየደወልን አብረን እንደር ብለህ ትጠይቃቸዋለህ። ምርጫ ነው

ኧረ፣ አይመስለኝም። እሺ፣ ወይስ እንዴት ነው? አረጋሩም ይያቋል። እሺ፣ ማርያም ፀጉሬ ናት፣ አይከፍተው። ማርያም፣ ማንም አይከፍተው። ሳይ ያለ እኔ ይደወል፣ ይጀመር

አለሁ የት ሆነሽ ነው ዛሬ እኮ ፈልጌሽ አይ አብረን እንድናድር ፈልጌ እሺ መጥቼ እወስድሻለሁ እ አንድ ሰዓት ላይ መጥቼ ይወስድሻሉ በና

አረ በመድኃኒዓለም፣ አንተ ተው ተው ተው ተው ተው። በመድኃኒዓለም ለቪዲዮ ፈልጌ ነው የደወልኩት። እንዳትረሻት። ምርጥ ነው ነው። አንድ ቀን ነው ፊሽ የት ሆነሽ ነው? ፈልጌሽ ነበር እኮ ዛሬ ላም አረበ መዳ አብረን እንድናደር ፈልጌ አብረን እንድናደር ፈልጌ ነበር። ምን ማለት ነው? ምን ማለት ነው? ያው አብረን ማደር ነው እንዴ? ምን ማለት ነው? አይ ሰው ባታከብር ራስን አታከብርም። እንደ አረ በመድኃኒዓለም ተከበርኩ። ከተመቸሽ አንድ ሰዓት መጭ ሲል ውሰድሽ

ሄሎ ሄሎ፣ እንዴት ነሽ? ሰላም ነው። አውቀሽኛለ? አውቅ ያለ የት ሆነሽ ነው ፈልጊችሽ ነበር እኮ ዛሬ። ኧረ ተው። ዛሬ አብረን እንድናድር ፈልጌ ነው። አብረን እንድናድር ፈልጌ ነው። አብረን እንድናድር ነው ፈልግ። አረ፣ እንደዚህ ማለት ችግር አለው። ይደብርሻል ነገስ። ሜይቢ

ቤነሽ፣ ፊሽ ነኝ፣ አውቀሽኛል። ፊሽ ነኝ፣ አውቀሽኛል። እባታ፣ ቀኝም አ ወር ነኝ ክታ። እሺ፣ ፈልጌሽ ነበር። የት ሆነሽ ነው? ፊሽ ነኝ እሺ፣ ምን ልበላት? አዎ አዎ፣ እናታ ፈልጌሽ ነበር። እቤት ነሽ? መጥቼ ልውሰድሽ? አይ፣ ወደ ቤት ሰለማት ትመለሽ። እሺ እሺ፣ አብረን እንድናልፍ ፈልጌ ነው ያው ምን ነው? እና ያስቃል ሚኪ የለም። ሚኪን ነው የምትፈልጊው ነው ታቃችኋለችላችሁ

የስራ ስልክ ነው። አረ በመድን አንተ ገባለት እንደውም አረ ተቀን በጣም እንትን ነው።

እንዴት ነሽ? አለሽ? የት ሆነሽ ነው ፈልጌሽ ነበር አ ያው ችለውት አብረን እንድናድር ፈልጌ አብረን እንድናድር እንድናደር ምን ችግር አለው? እንዴት ልታስበኝ ነው። እሺ። እሺ ነገር ነክሽ?

ተው ተው፣ መጥቼ ልወስድሽ ፈልጌ ነበር። የሚከብድ ነገር እሺ፣ እሺ፣ እሺ አ ያው ይችላው አብረን እንድናድር ፈልጌ ነበር። ጀስት አብረን እንድናድር ፈልጌ ነበር። አብረን ማደር ነው ማለት ነው ምን ችግር አለው? መጥቼ ውስድሻለሁ እኮ መልስሻለሁ፣ ማለት እሺ። አሁን ልምጣ? አዎ፣ አሁን እመጣለሁ አዝጎ

ደ እና ባብሏ ቤተሰቦቻችን፣ እናንተን ለማዝናናት ብለን በጣም ደብሮታል። ሄደን አሁን እናጽናናው። አንቺ ማታረግ ነገር የለም። እንግዲህ እኔም ሶሪ ባትእ ሳብ ነው ነብ እንደዚህ ቆንጆ ቆንጆ ፈታም ያረግ ፕራንክ ከፈለጋችሁ የሁላችንንም አካውንት ሰብስክራይብ እያረጋችሁ ጠብቁን። እንወዳችኋለን። አሁን ሄደን እንግዲህ መጨረሻውን በሚቀጥለው ቪዲዮ አብረን ከሰላን እንነግራችኋለን። ሄደ መድኃኒዓለም ሄደ። እንወዳችኋለን ቤተሰቦቻችን ሰብስክራይብ እያደረጋችሁ